ነገር ደርሶባት ቢሆንስ? መጀመሪያ ሳላቅ ተሸፋፍኖ ነው እንዲያልፍ ነው፣ አይኑን ማጥፋት ነው እንጂ ስንት ነገር አይተናል። ስንት ነገር ነው የሚለቀቀው? በሴት ጉዳይ ሌላ ነገር ውስጥ ለመክተት ሌላ በቃ ማን ከእናንተ እኮ አንተ እየጠራችሁ ንዝንዙኝ አላችሁ። ለእርቅ ይሁን ለጸብ ይሁን ለምን እንደምፈልጉኝ ለድብድብ ቆነ፣ ነገ እሱን አይደለ አልጠይቅም። ራሱ መጥቶ ይቅርታ ይበል። እንዲሁ የሰው ቤት ላይ ዘው ያለ እየገባ እንዲህ የሚረብሽ ሰውዬ ይህንን ማሳሰሩ እኮ ይቻላል። ከፈለግ ቀልድ ነው እንዴ? ትቀልዳል እንዴ? ምን ያመጣል? ምን አድርግ ልትለኝ? በቃ ነገሩን መፍታት ያለባችሁ መንገድ እንድትፈቱ፣ ሀይሚ እያሰበች ያለችውን ነገር እንድታቆም እንድታደርጋት ነው የምፈልገው። ራሱ ወደ ሌላ ነገር ነው። ለእሷ ብዬ እንደሆነ ሊታያት ይገባል። ለእኔ ብዬ አይደለም እዛ ለራሱ አብይ ነው። ቅድሜ የራሷን ችግር መፍታት ትማር። ጠርታ ስለ ሰው ችግር ከምትነዘንዘኝ የራሴን ችግር በቃ ነገርኳት አይደል? መጀመሪያ የጣላንበትን ምክንያት ነገርኳት። በቃ የለፈ ታሪክ ነው ተባለች። አልሰማም አለች። ከዚህ በላይ እኔ አምጥቼ ወንድ ልጅ ቆረጠ። ብሩኬ እንግዲህ አይኑን ማጥፋት ነው እንግዲህ ደርሶባት ነው እንጂ እያለ ነው። ሀይሚን እኮ እንደሚወዳት እኮ እኔ ቡራዬ ባለሙሉ ተስፋ ነኝ። ስለዚህ ሀይሚጌ ደግሞ ነግሬያታለሁ፣ አስጠንቅቄያታለሁ። ካላት ነገር ለምን አትታቀብም? ለምን ወደ ራሷ አትሆንም? እኔ ጭንቀት ላይ ያለው እንደዚህ እኔ ስላት እሷ ሌላ ውስጥ ትገባለች አለ ብሩኬ ማለት ነው። ፍፄ እነዚህ ልጆች ያማ ላይህም ያኛውን ወሮ በላም ቢገባ መካከላቸው አፈቀርኳት ቢል አውቆ ነው ማለት ነው። አውቆ ነው። እንደ ቡራዬ የሚሆንላት የለም። ሀይሚዬ የኔ እናት የኔ እህት አይዞች አይዞሽ የማያልፍ ነገር የለም። አንዳንድ ሰዎች ህይወቶች ውስጥ ዝም ብለ ይገባሉ። ቤተሰብዬ፣ የሚያውቋት መስለው የሚወዷት መስለው። ስለዚህ ለሀይሚ ቡራ እና ቡራ ብቻ ነው። ስለዚህ አሁንም ቢሆን ፍጼ አስታርቃቸው፣ አስታርቃቸው ወደ ራሳቸው የሚመለሱበትን ጊዜ ያንጣላቸው እውነት በእነሱ የተነሳ ቲክቶክ ራሱ የእነሱ አድናቂዎች በጣም እየተጣሉ ጦርነት ከፍተዋል ማለት ነው፣ እና ሰላምን የመሰለ ነገር የለም። ሰላማችሁን ይመልሰው። ሀይሚዬም ወደ ራስሽ ተመለሽ። ያ አይሆንሽም፣ ያንቺን ህይወት ሊያበላሽ ነው እላለሁ ማለት ነው። ቤተሰብዬ ላይክ ሸር ሰብስ